ነገር ይቅርታ አባዬ። ችግር የለውም። እዚህ ቆይ ብናገር ምንም የምትል ይመስላል አላውቅም። የአንተ ታምረኛ ናት። አንተም እኮ እንደ መጥፎ ነው የምታይ። ይህን የምንጠቅምሻለሁ ራስሽ ራስሽን ታውቀ አይደል? ብዙ ባታናግሪኝ ጥሩ ነው። በመጀመሪያ እንዲህ ባታናግሪኝ ጥሩ ነው። የባልሽ አባት እንጂ ጓደኛሽ አይደለውም። አንድ ሳምንት ተረጋግተሽ ቆይ፣ ከዛም ማውራሽ ጉዳይ አለ። ልታወራኝ የፈለግከው ነገር አሁን አውራኝ አይ አልችልም። ስለማልችል እኮ ነው። እስከዚያ ግን ታገሽ። ከሄዱ ጋር ሆናችሁ መንገድ ላይ ተናችኋል። አባዬ ጋር መታረብ ብትሸኛት፣ ቆይ ችግር አለ። ችግር የለውም ግን በቃ። ዳኒ ለካ እንደዚህ ወረድ አስተሳሰብ ነው ያለ አንተ ባለ ግን፣ እንፋታ ስል እንደምትወሰልትብኝ እርግጠኛ ነበር። ትሰምኛለሽ አባዬ እንደሚፈልገው ድል ያለ ሰርግ ደግሽ አገባል። እሱ እያማረ ይቀራል። እሺ ብቻ አንቺ ልፍታሽ፣ እሱን አሳይሻል በረሳው እንዲ ይሄ ቤት እኮ ይሄኔ ነው። ከእና አባት መንቅር ያስወጣሃለሁ። ካሌብን ይጎዳዋል ብለሽ ያሰብሹን ነገር ሁሉ አለ እኔ ግን ትይ ትጀምር ምንም ማላረግልህም አትሰሳት፣ አውቃለሁ ብዙ ነገር ያለው ምን ምን አድርጌያለሁ። ሴቶች ትልቁ ደካባ ጎናችሁ የፍቅረኞቻችሁን ችግር ሲያሳዩችሁ መጀመሪያ የምትጣዱት ካሳያችሁ ሰው ጋር። እኔ እንደዚህ አይነት ሴት አይደለሁም፣ አላማ አለኝ። አሁን ቤት ገብቼ አስወጣቸውና አሳያለሁ። ደስ እንዳለሽ ግን ቅድሜ የራስሽን ሻንጣ አዘጋጅ። ቲና ቤተሰቡን ከቤት ጠራርጋ ለማስወጣት በጣም ተጣድፋለች። ዳንኤል ግን መጀመሪያ አንቺም ሻንጣሽን አስተካኪ፣ ምክንያቱም ማን እንደሚባረር አታውቂምና ተረጋግተሽ ነገሮችን እንድታስቢ እነግርሻለሁ ቢላትም፣ ቲና ግን መረጋጋት ተስኗት ዛሬ ላይ ካልወጡ እያለች ትገኛለች። በሌላ በኩል ሽማግሌውና ካሌብ ካሌብ የሚያሳዩት ድራማ ጥርጣሬ እንድትገባ አድርጓታል። ማለትም ቤቱን ልሸጠው ነው ስላቸው እኮ ምንም እየተሰማቸው አይደለም። ምን እያሰቡ ይሆን የሚለውን በጣም አጨናንቋታል። ሆኖም ምንም የማይሉ ይመስልሻል። ይልቁንስ ቆም ብለሽ አስብ እያለ እና ባለመረጋጋት የምታደርገው ነገር ወደማይሆን አቅጣጫ እየወሰደችው እንደሆነ ከፍተኛ ሁኔታ ሽብር ውስጥ ገብቷል። እስከ መጨረሻም ዳንኤል እስኪ አሁን መናገር የምትፈልገውን ነገር እኔና ቲና ምን እንድናደርግ ትፈልጋለሁ በማለት ዳንኤል ነፍሱ የተጨነቀበትን ጉዳይ ለካሌቭ ጠይቆት ነበረ ካሌቭ ሁለታችሁም የምፈልገው ነገር ቢኖር ስርዓት እንድትይዙልኝ ነው በማለት ሲናገር ምን ማለት ነው ደግሞ ይህ ንቀት ከልክ አለፈ ለምንድነው ለምንድ ነው ስርዓት የምንይዘው አለች ቲና እየተንጨረጨረች ዳንኤል ግን ቤትን ለትንሽ ጊዜ ትቼ እስከመውጣ ድረስ ካሌቭ ታገሰኝ በማለት ለካሌብ በሚናገርበት ሰዓት ቲና ግን እንግዲህ እኮ እኔ እናንተ የቤት ባለቤት እስከሆን ድረስ ለምንድ ነው የምንታገሰው? አሁን ነው ጥርግርግ አድርገን የምናስወጣቸው። እያለችም ጠራርጋ ልታስወጣቸው ወደ ቤት ስትበር ደርሳለች። ነገር ግን ያላሰበችው ገጥሟታል። ኤደን ከቤት እየተስተናገደች ነው የወደ ቤት ይህ ካሌብ ሚስት ሆኖም ምን ሊፈጠር ይችላል አብረን የምንመለከት ይሆናል። ትሁት ድራማ ክፍል ሀያ ዘጠኝ ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ ዛሬስ ምን አዲስ ነገር አለ? ቲና የቤት ባለቤት ከሆነች በኋላ ክፉኛ እንቀዥቅዧታል። ዛሬ ላይ በሽማግሌው በጣም በሚያስገርም ሁኔታ የቤቱን ሰልፊሽ ፎቶ እያነሳችና ና ከድላሎች ጋራም እየተደራደረች ለመሸጥ በጣም ተጣድፋለች። ብዙ ብር እንደሚያወጣላትም እያሰበች በደስታ ጨልላለች። ሽማግሌው ግን የኖርኩበት ቤት እንድሸጥ አይፈለግም፣ ደግሞም እንድትሸጩ ሳይሆን እንድትኖርበት ነው የሰጠው ሽሏታል። የሽማግለው ድራማ መሆኑ ያልተገለጠላት ቲና ግን ቤቴ እስከሆነ ድረስ ምንም ማድረግ እችላለሁኝ ስለዚህ አንተ ምንም አይመለከትም እያለች ከወዲያ ፍንጭር ፍንጭር እያረጋት ይገኛል። ታዲያ ዳንኤልም ነገሮችን ወደማይሆን አቅጣጫ እየወሰደቻቸው እንደሆነ ስለተገነዘበ፣ በተለይ ደግሞ ቤቱን ሰልፊሽ አንስታ ከሻጮች ጋር መስማማቷን ሲሰማ እጅግ በጣም ይናደድ ባታል። አረቴ ነገሩን ሰከና አድርገው አረጋጊው፣ ምንም ትክክል እየሰራሽ አይደለም፣ የኖሩበትን ቤት አንስተሽ ስትሸጭባቸው ምንም የማይሉሽ ይመስሉሻል እያለ ወደፊት የሚጠብቋት ፈተናዎችን ከወዲሁ ልትጠነቀቃቸው እንደሚገባ ቢያስረዳትም ቲና ግን ምንም አያመጡም፣ እንደውም እስካሁን በጣም ታግሻቸዋለሁ፣ ዛሬ ዛሬውኑ ከቤት ሁሉንም አባረራለሁ እያለች ትገኛለች። ቲና ዛሬ ላይ ቤት ብቻ አይደለም የፈለገችው፣ ካሌቭ በስሙ የተቀመጠ ገንዘብ እሱንም እንዲያካፍላት ነበረ። ታዲያ አንችስ ከቤቱ ታካፍኛለች በማለት ነበር ይጠይቃት። እሷም ይህማ ሲያምርህ ይቀራል እንጂ አላለክፍህም ብለዋለች። ካሌቭ በጣም የምታሳዝኝና ጨካኝ መሆንሽን አልተረዳውም ነበር ይላል። እንግዲህ ትዳሬ ብሎ ከእሷ ልጅ ለመውለድ በጣም ቸኩሎ እንደነበረ በአንድ ወቅት ተመልክተው ነው ነበር። ቲና ግን አሁን ፍላጎቷን በደንብ እየተረዳት መጥቷል። የሆነ ነገር ይዘሽ ለመውጣት ነው አይደለ፣ እዚህ ቤት የመጣሹ ወይስ ትዳር ፈልገሽ? አይ እንደዛም አይደለም። ግን አንተ ከፈታኝ አይቀር ደግሞ ምንም ሳልይዝ እንዴት እወጣለሁ ብለዋለች። ምንም ሀሳብ ለካሌቭ እንዳነሳችውና ዳንኤል ማወቅ እንዳለበት ነግረዋለች። ጭራሽ ደግሞ ብር ያምርሻል። ቲናም ቀጠለች፣ ብር ብቻ አይደለም ማንኪያ መካፈላለሆኝ አንድ ባንድ ሀብት ንብረቴን ያለኝን ይዤ ነው የምወጣው። በማለት ቀጣዩ ምዕራፍ ከዳንኤል ጋር አግብታ ለመኖር እየቋመጠችም ትመስላለች። ዳንኤል ግን ያቺ አራት ሚሊዮን ብር ተሳክቶለት ትዳርን ከኤደን ጋር እንጂ ከቲና ጋር አልነበረም። የቲና ቀረቤታ የገንዘብ እንጂ የፍቅር አይደለም። ቲና ግን በየዋህነት የዳንኤልን ፍላጎት ለማሳካት ስትል ዛሬ ላይ የማይሆን ዕዳ ውስጥ ገብታ እነሱም በለዋ ላይ ድራማቸውን እየተጫወቱባት ይገኛሉ። ይህ ያልተገለጠላት ቲና ግን አሁንም መመናቀሯን ቀጥላለች። ዛሬ ላይ አይኗ ጉዳይቷል። ደን እንደተለመደው ሽማግሌውና ካሌብን እየቀረባቻቸው መታለች እና አንዳንድ ጉዳዮች ልታጓያቸው መታ ካሌቭ ሲሸኛት ተመልክታለች። አሁን በንዴት መንጨርጨር ትጀምራለች። ለካመ ሚስት አስቀምጦ ነው እኔን ልፍታ ስለው ምንም ያልተሰማው በማለትም ትናደዳለች። እንግዲህ ዳንኤል እዚህ ላይ አጣብቅኝ ውስጥ ገብቷል። በእርግጥ ካሌቭና ዳንኤልን ሲያቸው የማ ሚስቴን ለመቀማት ቆርጦ ተነስቶ አይደለም በሚል ስሜት እየተደነባበረ ነበረ። ለቲና ግን እና ይህንን ቢያደርግ ምን ትፈርጅበታለሽ? አንቺ የፍች ጥያቄ ጠይቀሹ የለ አሁን ምን ያናድድሻል? ይላታል ሆኖም ባለመስማማት ወደ ቤት በመመለስ ግን ካሌብን ብቻውን ሲያገኘው በሚስት የማትመጣ እየቀረው ይቀራል ቤትህን ትቼ እወጣለሁ፣ አለው። ካሌብም ቀጠለ፣ እኔ እንደዚህ አይነት አስተሳሰብ ያለህ ሰዋት መስለኝም ነበር። ሸኛዋት እንጂ ምን አደረግኳት? ለማንኛውም ሁሉም እንደ ራሱ ይመስለዋል በማለት ሚስቱን ሲያባልግበት እንደነበረ ጠቆም ለማድረግ ሞክሯል። ይህን የሰማው ዳንኤልም አሁንም መደነባበር ይቀጥላል። ቲና ኤደንና ካሌብን አንድ ላይ ካየቻቸው በኋላ ሽማግሌውን ለካ ልጅህ ልትድር ጫፍ ደርሰ ነው አይደለን? እኔ የፍች ጥያቄ ስጠይቅ ዝም ያልከው እያለች መጨፈር ትጀምራለች። ጥያቄውን ራሷ አንስታው ስታበቃ አሁን ደግሞ መናደዷ ከምን የመጣ ነው? ብቻ ሽማግሌው እንዲሁ አሁንም በትዕግስት የቲናን ጩኸት እየሰሙ ይገኛሉ። በቃ እንግዲህ ምንም ማድረግ አይቻልም አንቺ አልፈልግህም ብለሹ የለም በማለትም ቅጥል ያደርጓታል። በሌላ በኩል ኤደንና ሽማግሌው ተገናኝተው አሁንም ከዳንኤል ጋር የጀመረቻቸው ጉዞዎች ስላልተሳኩላት ምን ማድረግ አለብኝ ያለች ብዙ ነገሮች እያማከረቻቸው ነው። ማለትም ዳንኤልን አግብታ በሳቱ መውለድ የትዳር ህይወትን ሀብሎ መጀመር ትልቁ ህልሟ ነው። የኤደንና የቲና ባህሪ የሰማይና የምድር ያህል በጣም ይራራቃሉ። ኤደን አስተዋይና አርቆ አሳቢ ናት። ከገንዘብ ጋር ሳይሆን ጥሪ ጊዜዋን በመተሳሰብና በፍቅር መኖርን ታምናለች። ሆኖም ይህ አመለካከቷ ደግሞ በሽማግሌው እንድትወደድ አድርጓታል። ታዲያ የዳንኤልን ጸባይ ቀስ በቀስ እንድታውቅና ከዳንኤልም እንድትርቅ ትልቁ ፍላጎታቸው ነው። በምትኩም ለልጃቸው መዳር፣ ምክንያቱም ካሌብ ጥሩ ሚስት እንዲኖረው ይፈልጋሉና። ሆኖም ወደ ቤትኔና አንዳንድ ነገሮች እንመካከራለን ብሏታል። ቤት ደግሞ ዳንኤል እንዳትመጣ እየተከላከላት ነው። ወደዛ ቤት ስትመጭ ከካሌቭ ጋር ሳይሽ እቀና አለሁኝ እኔ በሌለውበት በተለይ ደግሞ ባትመጭ ደስ ይለኛል በማለት በተደጋጋሚ ያስጠንቅቋት ስለነበረ፣ ይህንን ስጋቷንም ለሽማግሌው እየነገረቻቸው ነበረ። ሽማግሌውም ችግር የለውም አባባ ነይ ብሎኛል በማለት ንገሪው ስላሏትም ከዛም ወደዛ ቤት ተከስታለች። ቡና ተፈልቶም ተሰብስበው እየተጨዋወቱ ነው። በሌላ በኩል ካሌብ በወጣበት አሁንም ቲናና ዳንኤል ባለመስማማት እየተጨቃጨቁ ቆይተውም ተገጣጥመዋል። አሁን ካሌብ እድሉን እንስጥህ እኔና ቲናን ምን የምትለን ነገር አለ? በማለት ቅሬታውን እንዲናገርና ከራሱ ላይ እንዲያወርድም ፍላጎት ስለነበረው እየጠየቀው ነው። ካሌብም ሁለታችሁም ስርዓት ያዙልኝ በማለት ነበር የተናገረው። ሆኖም ለምንድ ነው ስርዓት የምንይዘው ጭራሽ ደግሞ አሁን ከቤታችን እየኖርክ ካሌብ ግን አላበዛሁም እያለች እንደተለመደው መንጨርጨሯን ትጀምራለች። ዳንኤል አሁንም ቲና ከልክ እያለፈች ስለመጣች ዝም እንድትል ቢያስጠነቅቃትም እሷ ግን ለምንድ ነው ዝም ምለው? ዳንኤል አልፈ ተቀመጥ በራሳችን ቤት እያለችም ሁሉንም ጠራርጋ ለማስወጣት ቋምጣለች። እየሮጠችም ወደ ቤት ትከሰታለች። በመጀመሪያ ቀድማቸው ወደ ቤት የተከሰተው ካሌቭ ነበረ። ኤደን ከሽማግሌው ጋር ያለው ነገር እንደሰለቻትና በጣም አድካሚ ጉዞ እየተጓዘች እንደሆነም እየነገረቻቸው ነው። እንግዲህ ብዙ የማታወቂያቸው ነገሮች አሉ። ሴቶች ብዙ ጊዜ የትዳር አጋር የምትሉትን ሰው ከጀርባው ምን እየተካሄደ ነው የሚለውን ነገር በደንብ ማጥናት ይኖርባቸዋል ይላሉ። ኤደንም አባይ እኔ እንደዛ አይደለውም፣ እኔ የምፈልገው እኔና ዳንኤል አሁንም አንድ ላይ ሆነን ታስበን አንተ ትብስ አንቺ ትብስ ተባብለን መኖር ነው እያለች እቅዷን እየነገረችው ነበረ። ነገር ግን የዳንኤል ማንነት በደንብ ስላልተገለጠላት አሁንም ሽማግሌው እስኪ ቆይ ስለ ዳንኤል ሁኔታም በደንብ መጠየቅ ይኖርብሻል እያሏት እያስጠነቅቋት ነው። እንግዲህ በዚህ ሁኔታ ወይዘሮ ቲናም ተከስታለች። አቤት ጦርነቱ! በሚቀጥለው ክፍል ምን አዲስ ትዕይንት እንመለከት ይሆን? እንደ ቀጠለ ነው። ዛሬው ትሁት ድራማ ክፍል ሀያ ዘጠኝ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።